ሪያሊቲውን ማወቅ መቻል ስላለብን። ለአንቺ ሀሳቢ ይመስላ። ስለ ባሏ መጥፎ ስለ ባልሽ መጥፎ የምታወራሽን ሴት ጓደኛም ትሁን ምንም ትሁን አትቀበያት፣ አታስተናግጃት። የሚጠቅምሽ እሱ ስለሆነ ነው ይመነግርሽ። ጥያቄ መልሽ፣ ጥያቄ የምመልስበት ጊዜና ሰዓት አለ። ማይ ጉድነስ ኦኬ፣ አካውንቴን ሪፖርት እያደረጉት ነው። እና እንትን በሉት በኢየሱስ ስም ኮፒሊንክ አድርጉት። እረ ሰው ግን ምን አይነት ሰው እንደ ሰው ልጅ ግን ጨካኝ የለም። በኢየሱስ ስም ኮፒሊንክ አድርጉ ስቲ ደግሞ ሜላት እንደዚህ ብላችሁ ደግሞ ሌላ እንትን እንዳትሉ። ምን ነበር ሳውራ የነበረው ሳውራ የነበረው አይ ምን ነበር ምን ነበር ሳውራ የነበረው አስታውሱኛ ጋይስ። ሰላም፣ እንዴት አልሰራንሽ ዛሬ? ስለዚህ ዋናው ነገር ምን ለማለት ፈልጌ ነው፣ ባል የተቀማ እያልሽ የምታለቅሽ ሁላ መጀመሪያ ባልሽ ቤት ጥሎ እንዳይወጣ ማለት ነበረብሽ እያልኩሽ ነው። ሁለተኛ ነገር፣ ቤቢዬ ደግሞ ቤቢዬ ትናንትና ገብቶ ነበር። አውርቷቸዋል አይደል? ሰላም ብሏችሁ ነው የሄደው። ያ እውነት ነው፣ ቀንታ ነው። በጣም ነው የምትወደው ቤቢ እንዴ ሷማ ቤቢዬን በጣም ነው የምትወደው። አይ ነው ጋቡ ደሙ ኩክ ስታፍ አይ እንዳሳየኋቸው አይደል እንዴ በውስጥ የጻፈችው በጣም ብዙ ታሪክ አለ። ነው እኔ ለቅዱስ ስላም አይመጥነኝም መውረድ ስላልፈለኩለት ለመናገር መውረድ ስላልፈለኩ ነው እንጂ ነፍስ ልክ ነው የጻፈው ቤቢ ድዬ ደግሞ እንደዚያ ነገር አይወድም፣ ይፈራል፣ አይናፋር ነው። በጣም አልመነሰላትም። ያ ያ እሱሱ ነገር ያ ደብሯታል። ያው በግርግር እንዴት አርገኝም ነበረ እንዴት አርጌ እጅ ላስገባ ነበረ። ወይ ደግሞ እግዚአብሔርን የሚፈራ ትሁት ኃላፊነት የሚሰማው ማንም የሚመሰክርለት ነው ሰው በቃ ማንንም ሰው የሚመሰክርለት ሰው ነው። በነገራችን ላይ በቃ ጌታን፣ ሰውን የሚወድ የሚያከብር፣ ለሰው የሚራራ የሚያዝን፣ በቃ ለማንም ለማንም እኔ ሳለውን ማንም ሰው ይመሰክርለታል። ትንሹም ትልቁም ማለት ነው የሚመሰክርለት መልካም፣ ደግ፣ ትሁት ለተቸገሩት የሚደርስ እኔ አይደለሁም እዚህ ያለ ሰው ማንም ሰው የመሰከርለታል፣ እግዚአብሔር በሚያውቀው ማለት ነው። እንደዚህ አይነትን ሰው አይደለም ልትሰድበው ልታየው ያሳሳል ጌታን። እንደዚህ አይነትን ሰው አይደለም ልትሰድበው፣ በዚህ ልክ አባት እኮ ነው። አባትን ልጆች ያሉትን አባት የፈለገ ነገር ቢሆን የፈለገ ነገር ቢሆን፣ እናንተ ሲሊና የላችሁም ወንድም የላችሁም አባት የላችሁም። በዚህ ልክ እንደዚህ ግፍ ሲፈጸምበት እግዚአብሔር ምስክሬ ነው። የምር በጣም በቃ። የፈለገ ነገር ቢሆን የፈለገ ነገር ቢሆን የፈለገ ነገር ቢሆን፣ እንዴት ሰው በዚህ ልክ አንድ ሰውን እንደዚህ ግፍ ይፈጸምበታል? የምር ይህን እኮ ለመሆን ይህን ከዚህ ከእንደዚህ አይነት ከተበደለ ሰው ጎን ለመቆም የእሱ ሰው መሆን እኳ የሚጠበቅብን ሂሊን ያለ ሰዎች ነው የሚጠበቅብን። ጌታ ምስክሬ ነው። ሰዎች የማይነግሯቸው በውስጣቸው የያዙት ብዙ ነገር አለ፣ በቃ ብዙ ነገር አለ፣ በቃ ብዙ ነገር አለና በሰው ላይ አትፍረዱ፣ አትፍረዱ። ስለማታውቁት ነገር አስተያየት አትስጡ። በቤተሰብ መካከል አትግቡ አትግቡ በተዋለዱ ሰዎች በተዋለዱ በተዛመዱ ሰዎች መካከል አትግቡ። እድል አትፍጠሩ፣ ለሰይጣን ምጫዎች አትሁኑ። የፈለገ ነገር ቢሆን የፈለገ ቢፈጠር በሰው ሕይወት አትግቡ። በተዋለዱ በተዛመዱ ሰዎች መካከል ገብታችሁ ጥልቅ አትስሩ። አትዝሩ። አይመለከታችሁም። እናንተ አይመለ እናንተ ይባዳ ናችሁ። ማንም እሰይ ጎስሽ የሚልሽ አለ። ሴቶችም አትሸወዱ። እዚህ ፕላትፎርም አላችሁ መፍትሄ የምታገኙ ይመስላችሁ ባላችሁን በማዋረድ በቃ፣ የኔ ጸሎት እሰይ ሰመረ እሰይ ጸሎቴ ነው እንደዚህ ያደረገው ብላችሁ የምታስቡ ደካማ ሴቶች አላችሁ። እንደዚህ አይደለም። እግዚአብሔር ሲያዋርድም ደግሞ እንደዚህ አይደለም። በነገራችን ላይ ስለዚህ በሰው ህይወት እያሰባችሁ መስላችሁ ገብታችሁ የራሳችሁ ህይወት መኖር አቅተዋችሁ የራሳችሁ ህይወት ሳይስተካከል የራሳችሁ መንገድ ሳይቃና እግዚአብሔር የማይፈቅደውን ያደግንበት ባህላችን እሴታችን የማይፈቅደውን ነገር የሚያረጉ ሴቶችን አብርሽት አደግፉ ለህሊናችሁ ራሱ ሰላም ሲባል ለአእምሯችሁን ነፃነት እንኳ ሲባል እንደዛ ጋር በሰው ላይ ስትፈርዱ ነገር ይፈረድባችኋል እናንተ ይህን ሁልሽም እንዳትረሽ ባንቺ ባይደርስ በልጅ ልጅሽ ይደርሳል። አንቺን ባዶ ካስቀረሽ በኋላ ከዛ ደግሞ ወደ አንቺ ትሰራለች። እንደዚህ አይነት ቶክሲክ የሆኑ ሴቶች በህይወታቸው አታስገቡ። ነቀዝ፣ መርዝ መርዝ መርዝ ሴቶች አሉ። በጣም መርዝ ሴቶች አሉ። በጣም ጌታን ብስማን ሁሉም ፈስ ቅዱስ። ወደፊት እኔ ራሱ በጣም ብዙ ማወጣቸው ነገሮች ይኖራሉ። በነገራችን ላይ ብዙ በጣም ብዙ። አንዳንዴ በደልም ሲበዛ መሸከም ያቅታልና ሴቶች ከኔ ተማሩ። እዚህ ሶሻል ሚዲያ ላይ ያላችሁ ሴቶች ከኔ በደንብ ተማሩ የሴቶች ክፋት እስከምን ድረስ እንደሆነ፣ ትዳርሽን ለመንጠቅ፣ ህይወትሽን ለማበላሸት፣ ደስታሽን፣ ሰላምሽን ለማሳጠት የሚሄዱበት ርቀት ምን ያክል፣ ምን ያክል ጥግ እንደሆነ ከኔ ተማሩ። የዛሬ አራት ዓመትና አምስት ዓመት ቪዲዮ ይዛ መጥታ እዚህ ጋር ፖስትታ የራሷን አመልና የራሷን ከንቱነት ወደ እኔ ለመለጠፍ ስትሞክር ያሳፍራል። የሚታይ እኮ ነው፣ በገሃድ የሚታይ ዩቲብ ላይ ያለ የተጫነ ነገር ነው። ከአራትና ከአምስት ዓመት በፊት የተፈጠረ ኢንተርቪው ማለት ነው። ድርጊቱ ከዛ ዓመት በፊት ነው፣ ከብዙ ዓመት በፊት ነው ያ ድርጊት የተፈጸመው። ኢንተርቪው ግን ከዛሬ አራትና አምስት ዓመት በፊት የተፈጸመ የተካሄደ ኢንተርቪው ለሜላት ብሎ ነው ብሎ እዚህ ጋ መወሰድ፣ ማንም የሚሰማ ሰው የለም ማንም ለማንም ማረዳትም ማስረዳትም እኔ አይጠበቅብኝም። ጥቂት ሰዎች አሉ እዚ ሶሻል ሚዲያ ላይ ያሉ ማከብራቸው፣ ሂልን ያላቸው፣ ለነሱ ግን እውነታውን ማወቅ ስላለባቸው ለነሱ ስል እውነታውን እዚህ ጋር ለነሱ ነግራቸው። ከዛ ውጭ ግን አንድን እኔ ለመጣ ያልሄዳችሁበት ርቀት የለም፣ ያልሄዳችሁበት ባልሽን ሰብስበሽ አክብረሽ ቤትሽ መያዝ ሲገባሽ ሸፍነሽ አይዞህን ያለ ሁሉ ማለት ሲገባሽ ባልሽን አሳልፈሽ ለሶሻል ሚዲያ ሰጥተሽ እንዲያዝን እንዲያፍር አንገት እንዲደፋ ካረግሽ በኋላ እንዴ በስመ አብ ከባድ እኮ ነው አንዳንድ ሴቶች የምታረጉት ነገር እኮ የመጨረሻ የመጨረሻ የሀጢአት ጥግ እኮ ነው ማነሽ አንቺ የምትፈርጅ በሰው ላይ ማነሽ እናንቺ ሰውን መተሽ ሰው ላይ የምትፈርድው በሰው ሰው ላይ መተሽ ከሌ እንደዚህ ነው የምትዩ መጀመሪያ አንቺ ማን ነሽ ከናንተ መካከል ከደሙ ንጹህ ቢሆን ይወገራታል አይደል ንጹህ የሆነ ሰው ብቻ ነው ሰው ላይ መፍረድ የሚችል ንጹህ ያልሆነ ሰው ሰው ላይ መፍረድ አይችልም ቴንክ ንጹህ ያልሆነ ሰው ሰው ላይ መፍረድ አይችልም እሺ፣ እናንተ ሴቶች፣ እናንተ ሰዎች፣ እኔ ላይ በአመፅ የተነሳችሁ እናንተ ንጹህ ከሆናችሁ እግዚአብሔርን እኔ ለምትሉት ነገር ሁሉ የምትሉት ብቻ የምታመጡት ነገር ሁሉ ለመቀበል ዝግጁ ነኝ። እግዚአብሔር ምስክሬ ነው። ቅጣቴን ሁሉ እቀበላለሁ መቀጣትም ካለብኝ። እናንተ ግን ንፁ ናችሁ? ስለ እኔ የምታወሩበት አንደበትና ሞራል አላችሁ። ስለ ስለኔ ሰዎች የምታወሩበት አቅምና ሞራል አላችሁ። ያ ነው በቃ የተረፈች ያላችሁ ምክንያት። ማናችሁም ንጹህ ያልሆነ ሰው የሚማግጥ ሲማግጥ ሻሹ ሁለቱም ተይዞ የተፈታ ሲማግጥ ተይዞ የተፈታ ትዳርን ባግባ መያዝ ያል ያቃተሽ ሴት መምራት ያቃተሽ ሴት ባልሽን ደቁሰሽ እያኖርሽ የነበርሽ ሴት መሮት ጥሎ ከወጣ በኋላ ሶሻል ሚዲያ ላይ መጥተሽ ጥሎኝ ሄደ ፈታኝ ብቻ የሚሰማሽ ሰው የለም። ቢሰሙሽ እንዳንቺ አይነት ተመሳሳይ ተንኮለኛ እና ሸረኛ የሆኑት ሊሰሙሽ ይችላሉ። አሁን ስላጠበቅሽ ነው እንጂ ከዛ ውጭ ያለው ሰው ግን አይሰማሽም። አንድ ቀን፣ ሁለት ቀን፣ አሁን ይሄ ሚዲያው ሜላት ሜላት ሜላት ሜላት ይላል፣ ሜላት፣ ይጮሃል ይጮሃል ይጮሃል። ከሁለት ከሶስት ቀን በኋላ ይረሳኛል። ሰውየው ሾርት ሚሞሪያል ወዶ አይደለም። በደንብ ስላየና ስለገመተ ነው፣ ስለመረመረን ስላወቀን ነው። ማለት ደግሞ ምን መቀበል አለብን? ሾርት ሚሞሪያል ግልጽ ነው። አዶኒን በአመት ተነሳችሁበት። አዶኒን እንደዛ ክትፍ አርጋችሁ፣ ያልተሰራበት ያልተሰራበት ምንም የለም። ወደ ከፍታው የቀረበ እንጃ፣ እኔም ወደ ከፍታ እየቀረብኩ ነው መሰለኝ። እንግዲህ እየገፋች ነው። ጥሩ አርጋችሁ አደራ፣ አደራ ጨመራችሁ። ግፉኝ፣ አሁንም ግፉኝ፣ ግፉኝ እንድሻገረው ግፉኝ እንዳልፈው መገፋትን የመሰለ ትልቅ ነገር የለም። አትግፉ ፋሽን ትገፉ። ጌታ ምስክሬ ነው። እንዲህ ሲገፋችሁ ነው የምትሻገሩት እና የምትቆሙት። እኔ በሚወረወሩት ድንጋዮች ሁሉ እየሰበሰብኩ ቤቴን እንሰራለሁ። እግዚአብሔር ምስክሬ ነው። ቤቢዬ ደህና ነው፣ በጣም ደህና ነው። ቤቢዬ በጣም ደህና ነው። እግዚአብሔር ይመስገን። አሁንማ በቃ ከቤ ውጭ ከወደ ውጭ ትቀድዳለህ እንዴ? የእናንተ እልክ ራሱ ቤብዬ በቃ እንድል ነው እኮ ያደረገኝ። እኔ ደግሞ ጥሎብኝ የተገፋ ሰው እወዳለሁ። ጌታ ምስክሬ ነው። ሰው የሚተቸው ሰው በቃ ያልሆነ ስያሜ የሚሰጠው ምን አይነት ነገር፣ ያ ሰው ምንድን ነው ፍሬው ነው እኔ የምለው? ስትገፉት እንደዚህ ነው ያለም፣ አብሬ ምገፋ አብሬ አልገፋም፣ አብሬ በደልን አልሰራም። ተፈጥሮ የስነ ልቦና መዋቅሬ እንደዛ እንደሆን አልፈ በጣም ደግና መልካም እናት ናት ያሳደገች። ለሰው ሚራራ ለሰው ሚራራ አንጀት ያላት ሚስኪን እናት፣ ሰውን ሰው መግፋት የለበትም ብላ ምታምን ከምትገፋ የምትገፋ እኔ የስፋ ልጅ ነኝ። እንደዚህ ሰው ሲገፋ ፈተና ሲበዛበት የዛ ሰው ዋጋው ምንድን ነው ላለሁ፣ እኔ ገምታለሁ። ምን ስላለው ነው ላለሁ? ከዛ በኋላ ማደምጣለሁ። ከዛ ደግሞ መገምገም ጀምራለሁ። ከዛ ወስናለሁ? ከዛ በኋላ ፊቴ ላይ መትረየስ ቢደቀን ጦርነት ቢነሳ ወይ ፍንክች የአባቱ ልጅ የእናቷ ልጅ፣ ጌታ ምስክሬ ነው። ከሀሳቤ ንቅንቅ። እንደዛ ነኝ። ትልቁ ድክመቴ እኔ ትልቁ ድክመቴ ሳፈቅር ራሴ ነው ሚሰጠው እራሴ ነው የምሰጠው። በቃ ቀልቤን እኔ አላውቅም። ከዛ በኋላ ሕይወቴን መስጠት ካለብኝ ይሰጣል። በቃ ምንም ምሰስተው የሆነ የምሸራርፈው ነገር የለም፣ የምሸራርፈው ነገር የለም። በቃ ሁሉ ነገሪ ነው ስትትማረቀው ከዛ በኋላ መጎዳት ቢመጣ የሆነ ጫና ቢመጣ የሆነ ነገር በቃ የሆነ ነገር ራሱ ቢመጣ ብቻዬን ነው ስቃዩን የምችለው፣ በቃ የምጋፈጠው ከራሴ ጋር ስቃዬ ከራሴ ጋር ነው። ማንንም መፍረድ አልፈልግም። ማንንም ላይ ጣቴን አልቀስርም። ራሴ ጋር ነው በቃ ስቃዬ ትግሌ ከራሴ ጋር ነው ከራሴ ጋር ነው ይሄ ነው። ከዛ ደግሞ ማለፍ ማለፍ ማለፍ መሻገር መጸለይ እግዚአብሔርን ማመስገን በምንም ሁኔታ ላይ ብንሆን እግዚአብሔር ማመስገን። እናንተ ፍትህ ሲጮ የኖረ ሰው ነው። እሱ እሱ ለእናንተ ፍትህ ሲጮ የነበረ ሰው ነው። ይሄ ትውልድ ትውልድ አይደለም ያው በዘመኑ ሲመጣና ሲሄድ በእጅ ያዝ ትኖርቅ እንደ መዳብ መቁጠር አባዝ ያለበት አንደኛ ነገር፣ ሁለተኛ ነገር ሁለተኛ ነገር ሰመር መጥቶልኝ በአሉ ግርማ ወስዳችሁ ምናምን ምናምን ምናምን። ስለዚህ አይገርመንም አሁን እዚህ ላይ መታችሁ እንትን ብትሉ፣ እንደዚህ አይነት በአእምሮ የመጠቁና የነጠቁ ሰዎች በአንድም ሆነ በሌላ መልኩ ጠላት ይኖራቸዋል፣ ምቀኛ ይኖራቸዋል። የታወቀ ስራቸው በራሱ እንደዛ እንዲሆን ያደርጋቸዋል፣ ስላላቸው ነው። ባይኖራቸው ማንም ዙሪያቸው ማንም ከጫፉ ባይዘወይም በጣም የሚገርም ደራሲ ነው እንጂ ከምወዳቸው ከማደንቃቸው ኢትዮጵያ ውስጥ ካሉ ደራሲያን ቁጥር አንድ እሱ ነው። ይሄን ወደድከን ጠላህ፣ ቢመርህም ትውጠዋለህ። እኔ ደግሞ እስካለው ድረስ ሁሌም በምንም ሁኔታ ላይ በምንም ሁኔታ ላይ ቢሆን ከጎኑ ነኝ። እኔ ቆንጆ ብቻ አንቺ በምትፈልጊው ውሃ መጠጣት ትችያለሽ። ውሃ በጣም አሪፍ ነው። እሺ፣ ውሃ መጠጣት ትችያለሽ። ይናፍቀሃል። ጭራሽ ደግሞ የት እንዳለ ራሱ ማወቅ ትፈልጋላችሁ። ደፋር ነው እኮ ጭራሽ ደፋር ነ። እኔ ነኝ እዚህ ፍለፊት ያለው። ስለ እኔ ነው የምታወራው፣ ስለ እኔ ነው የምታወራው። እዚህ ስለሌለ ሰው መውራት አትችልም፣ መብት የለህም፣ ሞራልን ብቃትም የለህም። ስለሱ መውራት አትችልም፣ እዚህ መጠየቅ አትችልም። እሱ እንደናንተ ኮልኮለም አይደለም። እሱ በጣም ቢዚ ነው። ስንት ስራ አለበት ስንት ስንት ነገር ያለበት ሰው ነው። ከዛ ደግሞ የት እንዳለ ማወቅ ከፈለግ ሂድና አካውንቱን ፎሎ አድርግ። ዩቲብ ቻናሉን ፎሎ አድርግ። ፎሎ አድርግ። ዩቲብ ቻናሉን ሄድና ፎሎ አድርግ። ከዛ በየቀኑ አፕዴት ያደረጋል። ፌስቡክን ፎሎ አድርግ። እዚህ ጋር ቁጭ ብለኔን የት ነው አትበለኝ። እንደዙ ሄድና ፎሎ አድርግ እስቲ ሂዱና ኮፒ ሊንክ እና ታፕ ታፕ እዚህ እያደረጋችሁ እሱ ጋር ደግሞ ሄዳችሁ ፎሎ አድርጉት ዩቲዩብ ዴርቶ ጋ አንድ ሁለት ሶስት አራት ቁጥር አንድ ቁጥር ሁለት እያለ እየኮሰተ ነው። ስለዚህ ሂዱና ፎሎ አድርጉበት ዩቲዩብ ቻናሉን ተመልከቱ።